የድሆች አገልጋዮች ደናግል ገዳም ሀምሳኛ የወርቅ ኢዮቤልዩ ክብረ በዓል ተከበረ። መስከረም 24 ቀን 2017 ዓመተ ምህረት የድሆች አገልጋዮች ደናግል ገዳም ሀምሳኛ የወርቅ ኢዮቤልዩ በዓል እንደዚሁም የሁለት እህቶች የመጀመሪያና የመጨረሻ መሀላ ተካሂዷል። ሀምሳኛ የወርቅ ኢዮቤልዩ በዓልና የእህት አይናለም ተፈራ የመጀመሪያ መሀላና የእህት አመለ ወርቅ ማኬቦ የመጨረሻ መሀላ የተካሄደው የድሆች አገልጋዮች ደናግል ገዳም በኢትዮጵያ አገልግሎቱን በጀመረበት በሆሳና ሀገረ ስብከት ጃጁራ ቅዱሳን ጴጥሮስና ጳውሎስ ቁምስና ነው። የክብረ በዓሉንና የመሐላ መስዋዕተ ቅዳሴውን ያሳረጉት የሆሳና ሀገረ ስብከት ጳጳስ ብጹዕ አቡነ ስዩም የድሆች አገልጋዮች ደናግል ገዳም በሰበካው ላደረጉትና ለሚያደርጉት አገልግሎት ሁሉ አመስግነዋል። ብጹዕነታቸው እዚህ የተገኘ ነው ማህበሩ ለሰራው ስራ ለማመስገን ብቻ ሳይሆን፣ በእነርሱም አማካኝነት የሰራውን እግዚአብሔርን ለማመስገን መሆኑን አመላክተዋል። ከሃምሳ ዓመት በፊት በጃጁራ የተዘራውም ዘር በአሁኑ ጊዜ በተለያዩ ሀገረ ሰብከቶች እንደሚገኝ በማስታወስ የሁለቱ እህቶች መሃላ ማድረግ የማህበሩ ፍሬ ማፍራት መሆኑን ገልጸዋል። በፈረንጆቹ አስራ ዘጠኝ ሀምሳ አንድ በህንዳዊ ጳጳስ ና ካፖችን ብፁዕ አቡነ ኮንራድ ዴቪቶ ተመስርቶ በአስራ ዘጠኝ ሰባ አምስት ኢትዮጵያ የገባው የድሆች አገልጋዮች ደናግል ገዳም በሀገሪቱ ባሉ ሀያ እህቶች በመንፈሳዊ ሕንጸት በትምህርት በሕክምና ወላጅ አልባ ህጻናትን በማሳደግ ና በሌሎች መንፈሳዊ ስራዎች እየተንቀሳቀሰ የሚገኝ መሆኑን እንደሆኑ ይታወቃል። በክብረ በዓሉም ገዳሙ እስካሁን በነበረው ጉዞ ድጋፍ ላደረጉ ግለሰቦችና ተቋማት በማህበሩ ጄኔራል ዳይሬክተር እህት ሊና ሮድሪጌዝ እና በኢትዮጵያ የማህበሩ ኃላፊ እህት ድንቅነሽ አማካኝነት ምስጋና ቀርቧል። በድሆች አገልጋዮች ደናግል ገዳም ሀምሳኛ የወርቅ ኢዮቤልዩና የሁለት እህቶች መሀላ መስዋዕተ ቅዳሴ ብፁዕነታቸውና የሆሳና ሀገረ ስብከት ካህናት፣ የአካባቢው የመንግስት የስራ ኃላፊዎችና ና የሃይማኖት ተወካዮች፣ የማህበሩ ዓለም አቀፍ ና የኢትዮጵያ ኃላፊዎችና ና ሌሎችም የማህበሩ እህቶች ተገኝተዋል። ከዚህም በተጨማሪ የሌሎች ገዳማትና ገዳማውያን ካህናትና ደናግል የክኒዋ ተቋም ተወ ተከታዮች ዘማሪያንና ከቅርብና ከሩቅ የመጡ ተጋባዥ እንግዶችና ምዕመናን በመገኘት በመንፈሳዊ ድምቀት ተከብሯል።